ሱረቱ መርየም ከቁጥር 88 እስከ ቁጥር ዘጠና አምስት ድረስ ያሉትን አናቅጾች አጠር ባለ ይዘት ለመመልከት እንሞክራለን። እነዚህ አናቅጾች ሙሽሪኮች፣ ከሃዲያኖች አላሁ ሱብሃነሁ ወተዓላ ልጅ አለው ብለው ሲሉ ሰማያትና ምድር፣ ተራራዎች ምን አይነት ባህሪ እንደተንጸባረቀባቸው አላህ ይገልጽልናል። የቃሉን ግዝፈት አጸያፊነት? ለአላህ የማይገባ ንግግር ስለተናገሩ ግዑዝ የሆኑ ነገሮች ራሳቸው ለተውሂድ ተቆርቋሪዎች ሆነው ከነበራቸው ባህሪ ሊቀየሩ የሚሞክሩበት ንግግር እንደሆነ ያሳያሉ። አንድ መጽሐፍ ማታ ሳነብ ስለ ቁርአን ማስተንተን የተወሰኑ አናቅጾችን እየመረጠ በውስጣቸው የሚገኙ ነገሮችን ያወጣል። እዛ ላይ ምን ይላል? እስቲ አናቅጾቹን ቃል በቃል ተርጉምና መጽሐፉ ላይ ያገኘሁትን ነገር አካፍላችኋለሁ።

እጅግ ክፉ የሆነን ነገር በእርግጥ አመጣችሁ። ለአላህ የማይገባን ነገር አላችሁ። ከንግግራችሁ አስቀያሚ፣ አስጠሊታነት፣ ከባድነት የተነሳ ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ ልአርዱ ወተኪሩ ልጂባሉ ሀዳ። ሰማያት ሊቀደዱ ምድርም ልትሰነጠቅ፣ ጋራዎችም ተንደው ሊወድቁ ይቀርባሉ። ተመልከቱ የካሃዲያኖችን ንግግር። የማይገባ አባባል ቅጥፈት፣ እብለት ከመሆኑ የተነሳ አላህ ልጅ አለው የሚልን ቃል ሲሰሙ ሰማያት ሊቀደዱ ይገባል። የምን ጠበቃ ሁነው የተውሂድ ለተውሂድ ተቆርቁረው እነዚህ ግዑዛን የሆኑ ነገሮች ለተውሂድ ከመቆርቆራቸው የተነሳ ጠበቃ ዘቦች ከመሆናቸው የተነሳ ከነበሯቸው ባህሪያቶች እራሳቸውን ለመቀየር ሰማያት ሊቀደዱ፣ ምድር ልትሰነጠቅ፣ ጋራዎች ተንደው ሊወድቁ ከቀረቡ ሙእሚን ነኝ የሚለው ሰው ምን ያህል ሊሰማው ይገባል? ተውሂድ ሲጠፋ፣ ተውሂድን ሲያቆሽሹ፣ ተውሂድን ማህበረሰቡ ወደ ኋላ ሲጥል፣ ለተውሂድ ቦታ ሳይሰጡ ሲቀሩ፣ ተውሂድን የሚያስተምሩ ሰዎችን ጠላቶች አድርገው የያዙ ሰዎችን ወዳጆች አድርገው የሚይዙ ሰዎች የተውሂድ ዘቦች ናቸው ማለት አይቻልም። ሰማያት፣ ምድር፣ ተራራዎች ለተውሂድ ይህን ያህል ከተቆረቆሩ ከተሰማቸው ሙእሚን ነኝ ሙስሊም ነኝ የሚለውሳ። ምን ያህል ሊሰማው ይገባል? ቤተሰቦቻችን ወገኖቻችን፣ ጎረቤቶቻችን ተውሂድን ጥለው ሽርክን ተከትለው ሲተሙ የሽርክ አይነቶችን ሲላበሱ እያየ ዝም ብሎ አንድነት አንድነት አንድነት አኽላቅ አኽላቅ አኽላቅ ሶላት ሶላት ጾም ጾም ዘካ ዘካ ቢል ጥቅም የለው ይሄ ሰው የተውሂድ ተቆርቋሪ ለተውሂድ የቆመ ዘብ ተብሎ አይጠራም። የማንኛውም መልካም ስራ መጀመሪያ ተውሂድ ነው። ተውሂድን ያልዘመረ ተውሂድን ያላስተማረ እድሜ ልኩን ስለ አኽላቅ ቢያስተምር ስለ ተዝኪያ ቢያስተምር ስለ ሶላት ቢያስተምር ጥቅም የለውም። ኦማው መጀመሪያ ሊያውቀው ሊላበሰው የሚገባው የመልካም ሥራዎች መሰረት የሆነውን ተውሂድን ነው። ሁላችንም የተውሂድ ዘቦች መሆን አለብን። በተውሂድ ታንጾ ያደገ ትውልድ ነው ለኢስላም ዘቦች ሊሆኑ የሚችሉት። ለጠላት የማይንበረከኩት የማይፍረከረኩት በተውሂድ ታንፀው ያደጉ ናቸው። የወላጆቻቸውን፣ የታላቆቻቸውን፣ የታናሾቻቸውን፣ የወንድም የእህት የጎረቤት የሌላውንም መብት ሊያከብሩ የሚችሉት ተውሂድ ሲኖር፣ ዝናብ ይኖራል። ተውሂድ ሲኖር፣ ሁሉም ነገር ይኖራል። ተውሂድ ከሌለ ግን ሁሉም ነገር ይበላሻል። ይሄ ሊታወቅ ይገባል። ያለ ተውሂድ ጀነት የለም። ያለ ተውሂድ አንድነትም አይመጣም። ያለ ተውሂድ ደስታም የለም። ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ ልአርዱ ወተኪሩ ልጂባሉ ሀዳ። ለምን ሰማያት ሊቀደዱ ምድር ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቀርባሉ? ለምን? ለአዛኙ አምላክ ልጅ አለው ስላሉ። ሱብናላህ ይህን ብቻ ስለሰሙ ቢፈቀድላቸው ባህርያቸውን ይለቃሉ። ለሰማያት ቢፈቀድ ይቀዳደዱ ነበር። ለምድር ቢፈቀድ ትሰነጠቅ ነበር። ለጋራዎች ቢፈቀድላቸው ተንደው ይወድቁ ነበር። አራህማን ልጃለው ብለው ስለተናገሩ ካሃዲያኖች እጅግ ጸያፍ ቃል ነው። ለሰሚ እጅግ ይከብዳል። ሰማይ ምድሩ ይህን ቃል ሊሸከመው አይፈቅድም፣ ሲሰማው ይርገፈገፋል። የቃሉን ጸያፍነት ለማጉላት የተወሳ አገላለጽ ነው። ወማ የንበጊ ልሮሕማን አንየተኺዘ ወለዳ። ልጅ መያዝ ለአዛኙ አምላክ ተገቢው አይደለም ይሄ አላህ ድምዳሜ ነው። እንኩሉ መን ፊስ ሰማዋቲ ወል አርድ ኢላ አቲ አራሕማን አብዳ በሰማያትም በምድርም ውስጥ አንድም የለም ለአራሕማን ባሪያ ሁኖ የሚመጣ ቢሆን እንጂ። ሁላችንም ገዢው፣ ተገዥው፣ ነጩ፣ ጥቁሩ፣ ሀብታሙ፣ ዳሃው፣ ወንዱ፣ ሴቱ፣ ወፍራሙ፣ ቀጭኑ አዋቂው፣ መሐይሙ፣ ሳይንቲስቱ፣ ገበሬው፣ ዶክተሩ ሁሉም ኢላ አቲ ረሕማን ዓብደን ባሪያ ሁኖ የሚመጣ ቢሆን እንጂ የቅያማ ቀን ማለት ነው። ለቀድ አሕሷሁም ወዓደሁም ዓዳ ጠንቅቆ ያውቃቸዋል በትክ ክልም ቆጥሯቸዋል። ከሱ እውቀት፣ እይታ፣ መስማት የተሰወረ አንድም ፍጡር የለም። ቁጥራቸውን ጠንቅቆ ያውቃል። ሁሉም ከቁጥጥሩ አይወጡም። ወኩሉሁም አቲህ የውመል ቂያመቲ ፈርዳ። ሁሉም የትንሣኤ ቀን ለየብቻ ከፊቱ ይቀርባሉ፣ ማንም ጠበቃ ከጎኑ ሳይቆም። እናት ልጅ ይዛት ትቀርብ፣ አባት ልጅ ይዞ አይቀርብ። ሚስት ባልን፣ ባል ሚስትን፣ ወንድም እህትን፣ እህት ወንድምን፣ ጓደኛ ጓደኛን ይዞ አይቀርብም። ሁሉም በተናጠል አላህ ፊት ይቀርባሉ። ለእንደዚህ አይነቱ አራሕማን አምላክ እንዴት ልጅ ይገባዋል እንዴት ልጅ አለው ብለውስ ይላሉ ብለው ሰማያት ሊቀደዱ ምድር ልትሰነጠቅ ተራራዎች ተንደው ሊወድቁ ይቀርባሉ እኛስ ሽርክን ስንሰማ የተውሂድ ተጻራሪ የሆነ ሽርክ ሲፈጸም ስናይ ምንም የማይመስለን ከሆነ እኛው ራሳችን ተውሂዳችን እንዴት ነው ብለን ልንጠየቅ ይገባል ለተውሂድ ትምህርት ቦታ የማይሰጡ ተውሂድን ቅድሚያ የማያደርጉ ተውሂድን በህይወታቸው ላይ ተፈጻሚ እንዲሆን የማይለፉ ተውሂድ ተውሂድ ተውሂድ ሲባል የሚሰቀጥጣቸው የሚደብራቸው እንቅልፋቸው የሚመጣ ወየውላቸው፣ እርቃናቸውን አላህ ፊት ሲቀርቡ ያለ ተውሂድ ጀነት፣ ያለ ተውሂድ እስልምና፣ ያለ ተውሂድ ሶላት፣ ሐጅ፣ ዘካ፣ ኦምራ ትርጉም የለሽ ጥቅም የለሽ ነው የሚሆነው። ዳኢ ነኝ ያለ፣ ሸህ ነኝ ያለ ወደደም ጠላም ኦማውን ማህበረሰቡን የጠራ ማህበረሰብ ትክክለኛ ሙስሊም ለማድረግ ከፈለገ ተውሂድን ማንኛውም ቦታ ላይ ጣልቃ እያስገባ ማስተማር አለበት። ስለ ውዱ፣ ስለ ሶላት፣ ስለ ዘካ፣ ስለ ሐጅ ስለ ዑምራ፣ ስለ ዝምድና፣ ስለ መብቶች፣ ስለ ጉርብትና፣ ስለ ማንኛውም ነገር ስናስተምር ተውሂድን አብረን ማስተማር መቻል አለብን። ብቅ ብቅ እያሉ የምናያቸው ለኢስላም ተቆርቋሪ መስለው ተውሂድን ለማውደም የሚፈልጉ ሰዎች እንዳሉ እናውቃለን። አር ቀን አንሰብ እኛው ጋም አይጠፉም። ስለዚህ የእሱን ማንነት መመዘን ያለባችሁ በሦስቱም የተውሂድ ዘርፎች መሆን አለበት። ተውሂደ ሩቡብያን ኡሉህያን ተቀብሎ አስማ ወሲፋት ላይ ጠመም የሚል ከሆነ ችግር አለበት። አራማኑ ዓለል ዓርሺ እስተዋ የሚለው ላይ ሲመጣ፣ አይ ይሄንን ወደ አላህ አስጠግተን እንተወዋለን፣ ትርጉሙንም አናውቀውም፣ ምን እንደተሻበትም አናውቅም የሚል ከሆነ ይህም ሰው ችግር አለበት። ይህን የሚሉ ትውልዶች አሉ መካከላችን ላይ የሰለፍን መንሃጅ መንገድ ነው የምንከተለው እያሉ ተውሂድ ለአስማ ወ ሲፋት ላይ ሲመጡ የአህባሾችን የአሻርያዎችን የሙአዊሎችን መንገድ የሚከተሉ አውቀናል የሚሉ ድንገትም በዓለማዊው ትምህርት ከዩኒቨርሲቲ ተመርቀው የወጡ እስላምንም እናገለግላለን የሚሉ ትውልዶች ብቅ ብቅ እያሉ ነውና ጥንቃቄ ያስፈልጋል። ከተቀበሉ ሁሉንም ነው ተውሂድ፣ ሩብያንም፣ ኦሎህያንም፣ አስማኦት ሲፋትንም። አላህ እኔ እዚህ ነኝ ካለ መቀበል አለብን። ለእኔ ይሄ አለኝ ካለ መቀበል አለበት። ባህርያቶቹን በሙሉ ሳንቀንስ ሳናጣምም መቀበል አለብን። ይሄ ነው እንግዲህ ለተውሂድ